በትግራይ ከደብረ ጽዮንና ከጌታቸው ረዳ አንጃዎች ባሻገር ሌላም ያልተገለጠ ሶስተኛ አንጃ አለ። የትግራይ ቀውስ በጊዜ ካልተፈታ እንደ አማራና ኦሮሚያ ሁሉ ማባሪያ ወደሌለው የእርስ በርስ መቆራቆስ ማምራቱ የማይቀር ይሆናል። ጠናስጥልን። ይህ የዋዜማ ሪፖርት ነው። ረቡ ቀደም ባሉ ሳምንታት የጀመረውን ዘመቻ አጠናክሮ የደብረ ፂዮን ገብረ ሚካኤል አንጃ ከወረዳ ወረዳ ከቀበሌ ቀበሌ እስከ ከተማ ማዘጋጃ ቤት ታጣቂዎችንና ካድሪ አሰማርቶ መፈንቅለ መዋቅር አደረገ። ዘመቻው ትላልቅ ከተሞችንም አልፎ መቀሌ ደረሰ። ቡድናቸው ክፉኛ እየተመታ የኃይል ሚዛኑም እያዘነበለ መሆኑን የተገነዘቡት የጊዜያዊ መንግሥቱ ፕሬዝዳንት ጌታቸው ረዳ አንድም ለምክር ሁለትም ለደህንነታቸው ወደ አዲስ አበባ ቀኑ ለጋዜጠኞችም መግለጫ ሰጡ። ለፌዴራሉ መንግስት የደግፉኝ ጥሪ ያቀረበው። ለዓመት ያህል የዘለቀውና አደባባይ የዋለው የሕወሓት የስልጣን ሽኩቻ ይህ ነው የሚባል የፖለቲካ ሕልዮት ውዝግብ ባይኖረውም፣ በደፈናው በለዘብተኛና በአክራሪ ብሔረተኛ አንጃዎች መካከል የሚደረግ ፉክክር ነው ማለት ይቻላል። አምስት አስርት ዓመታትን ለመድፈን የተቃረበው ሕወሓት የትግራይን ሕዝብ የውዴታ ግዴታ በማስገባት ጭምር በክልሉ ነዋሪ ህይወት ላይ ቀጥተኛ ሚና የነበረው ፓርቲ ነው። ሕወሓት ከሰሜኑ ጦርነት አስቀድሞ በነበሩ ዓመታት በቢሊዮን የሚቆጠር ሀብት የሚያንቀሳቀስ ለ27 ዓመታት ኢትዮጵያን በመራበት ወቅት ግዙፍ የጸጥታና ደህንነት የኢኮኖሚ፣ የዲፕሎማሲ ጉልበት የነበረው ገናና ፓርቲም ነበረ ፓርቲው ስልጣኑን ተነጥቆ ወደ ክልል ፓርቲነት ከወረደና ስልጣኑን ለማስመለስም ወደ ደም አፋሳሽ የሁለት ዓመት ጦርነት ከገባ በኋላ የሕወሓት መሪዎችም የፖለቲካ ቅቡልነታቸው አጠያቂ ሆነ። የኢኮኖሚ አቅማቸውም ተሽመደመደ። ይልቁንም በአስገዳጅ ስምምነት ታስረው የተሸናፊ ውል ፈጸሙ። የዕለት ቀለብ የሚቆረጥላቸውም ከፌዴራሉ መንግሥት ሆነ። ትግራይ ከጦርነት እንድታገግም ያለፈው እንዳይደገም ብሎም ለጦርነት ሰበብ የሆኑ ጉዳዮች እንዲፈቱ በርካታው የክልሉ ሰላማዊ ህዝብ ፍላጎቱ ነው። ባለፉት አምስት ዓመታት ስልጣኑን የተነጠቀ ኪሱ የሳሳና ከወንበር በመገፋቱ ቁጭት የገባው የትግራይ የፖለቲካ ሹምና ወታደራዊ መኮንን ቁጥሩ ቀላል አይደለም። እንደሚባለው አሁን በደብረ ጽዮንና በጌታቸው ረዳ መካከል ያለው ሁለት አንጃ ብቻ የትግራይን የፖለቲካ መደብ አሰላለፍ አይገልጸውም። ጌታቸው ረዳ ትግራይ የኢትዮጵያ አካል ናት፣ ችግራችንንም ለመፍታት ውይይት ተገቢ ነው በሚል አቋማቸው ድጋፍም ትችትም ሲቀበሉ ሰንብተዋል። የፕሪቶሪያውን ስምምነት የምርኮ ስምምነት ነው በሚል የፈረሙትን አቶ ጌታቸው ረዳን በወንጀለኝነትም የሚከሱ ደግሞ አሉ። ጌታቸው ስምምነቱን በሕወሓት የጋራ ስምምነት የተፈረመ መሆኑን ደጋግመው ተናግረዋል። ደብረ ጽዮን የሁለቱን ዓመት ጦርነት ቁርሾ ያልረሱ ከኢትዮጵያ ጋር እንደ ሀገር መቀጠልን የትግራይ ህዝብ ህዝበ ውሳኔ አድርጎ መልስ ይሰጥበታል ብሎ የሚያምኑ የሕወሓትን ወርቃማ ዘመናት እመልሳለሁ የሚሉ የአንጃ መሪ ናቸው። ዳረጎቱ ከፓርቲው የሚሰፈርለት የቤታች ካድሬ ለጦርነት ተሰልፎ ቀጣይ የህይወት ተስፋ አጠያቂ የሆነ በሺ የሚቆጠር ታጣቂ ወጣት አሁን ተስፋውን በደብረ ጽዮን ላይ ጥሏል። ደብረ ጽዮን የሕወሓት ሊቀመንበር ከመሆናቸውና በፓርቲው ውስጥ ሙሉ ዘመናቸውን የኖሩ ከመሆኑ ጋር ተያይዞ የበታች መዋቅሩንና ከሕወሓት ጋር በደምም በገንዘብም የተቆራኘውን የድጋፋቸው መሰረት አድርገውታል። ታዛቢዎችም ይሁን በርካታው የትግራይ ህዝብ ልብ ያላላቸው የጌታቸውም የደብረ ጽዮንም አንጃ ውስጥ ያልተሰለፉና እንደ ሶስተኛ አንጃ ሊቆጠሩ የሚችሉ ኃይሎች የመኖራቸው ሐቅ አሁን እየተገለጠ ይመስላል። እነዚህኞቹ ዋና ጉዳያቸው ስልጣንና ከዚያ ተያይዞ የሚመጣ የኢኮኖሚ ጥቅም ነው። አሁን ባለው ሽኩቻ ጌታቸው የሚያሸንፉ ደብረ ጽዮን ከአሸናፊው ጋር ለመሰለፍ ራሳቸውን ገለልተኛ አስመስለው ማቅረቡን ይመርጣሉ። ቀን ከጌታቸው፣ ምሽት ከደብረ ጽዮን ጋር ይመክራሉ። አስታራቂም መካሪም መስለው ይቀርባሉ። እንደ ነፋሱ አቅጣጫ ያደራጇቸው ስውር መዋቅሮች እቅድና ምክር ይሰጣሉ። የዚህ የሦስተኛ አንጃ አካላት በጌታቸውም በደብረ ጽዮንም ቡድን ውስጥ ቁልፍ ቦታ አላቸው። ድንገትም የደብረ ጽዮንና የጌታቸው ፍልሚያ ሲያበቃ ሶስተኛው አንጃ አሁን በጓዳ እያደረገ ያለውን ይዞ በአደባባይ ብቅ ማለቱ አይቀሬ ነው። ይህ ለትግራይም ሆነ ለኢትዮጵያ መልካም ዜና አይደለም። የትግራይ ቀውስ በብልሃት ካልተፈታ 200 ሺ በላይ ታጣቂ ያለበት ክልሉ አሁን የበረታ የእርስ በርስ ግጭት እያስተናገዱ እንዳሉት ኦሮሚያና አማራ ክልሎች ወደ ግጭት አዙሪት የመውደቁ ድልም ሰፊ ነው። ይህ የዋዜማ ሪፖርት ነው።